ይሆናል ሲሆን ያለ እንዴ? አዎ አለ እንዴ? አንደዛ ሳመሟት ምናምን፣ ስንት ሰቃየ የነበረችው ልጅ እያለ አዎ፣ ጠፍቶ ነበረ ታስሮ። ልጅቷ ስንቴ ትጎዳለች በሱ ምክንያቱ? አዎ፣ አይ ለማግባባት ምናምን ነገር እኮ እየሞከርነው እና ደግሞ ለቲኑማ እንዳታስቡ ነው ያለው። እኔ ከበር አደርጋለሁ እኛ አለን። ይሁን እንዳይሰማ ደግሞ እዚህ ሌላ ታሪክ እንዳትፈጠሩ። ቲኑ እንደገለጸችው

ከዚህ በኋላ ምናልባት እንግዲህ የሚያስቸግር ከሆነ። ሰላም እንዴት ናችሁ? ውድ የዩቱብ ቤተሰቦች ቤተሰቦቼ፣ ደህና ናችሁ? ይ ይሄ ለእኔ ተአምር ነው። ከዮኒ ጋር ከተጣሉ በኋላ ፈገግ ብላለች። እና ያ ደግሞ ማነው? ነው መልከ መልካሙ ቆንጆ እና ድምፀ መረዋው ቤባ ነው። ያሸንፈኛል ወይስ አሸንፏለሁ የሚለውን ነገር ለማየት እዚህ ቀጥሯለሁ እና እየመጣ ነው ፍቅር የሆናችሁ ተናፋቂዎቹ ቤተሰቦቼ ዛሬ እንግዲህ ቤባን የቀጠርኩትን ዘፈኑን ድምፁን ለማየትና ለመፈተን ነው። ቲኑን ፈገግ አስ ብሏታል። እናንተም የሰጣችሁት ኮመንት በጣም ደስ የሚልና የሚያስደስት ነው። ትደግፏት አላችሁ። በቃ ምስኪን ስለሆነች እኮ ነው። በጣም ትደግፏት አላችሁ። ሰላም ዛሬ ከቤት ሻጋ መተናል። እንግዲህ እንደት ነሽ? እንወዳደር፣ ውድድር ካለ ነው ምንም። እናያለን፣ እሞክራለሁ። ትንሽ ትንሽ ነው። አ ቆይ፣ እና እዛ ቁሚ፣ እዚህ እስከመጣረስ እቆያለሁ። እዛ ነው። እና እንደት ነሽ? ምን አዲስ አለ? አዲስ ነገር የለም። እንግዲህ እስኪ ዛሬ አዲሱ ነገርና ፋሚሊ የሚያውቀውን ነገር ወደ ውድድሩ ነው ውድድር እንግዲህ ፋሚሊ መቸላት አይመስለኝም። ዝም ብለን እንሞክረዋለን። ቺን እንግዲህ ዛሬ ቆቅ የሆነች ልጅ እንሞክራታለን። ከቻለም ካልቻለም እስኪ አብራችሁ የምታዩት ሆ። ምንድነው ደሞ ቆቅ ቆቅ? አታዩ ቆቅ አላቅም። ቆቅ ምንድ ነው? ቤተሰብ ፋሚሊ እንግዲህ እናንተ ትነግሯት አላችሁ። የቆቅ መረቅ ሲባል ስምትሻታዩ። የቆቅ መረቅ ማለት ትርጉሙ ባይገባኝም ቆቅ ቃለው ግን ትርጉሙ ባይገባኝም ለሰው ላይ ምንድነው የሚባለው? ምንድነው ያለችው? መረቁን ስጨምር እንነግራቸዋለን። ይህን እነሱ ኮሜንት ላይ ንገሩች ፋሚሊ ቤተሰብ ኮመንት ላይ አስቀምጡልኝ። አንተም ትናገራታለህ ቆቅ ምን እንደሆነ። እንግዲህ እስኪ ፋሚሊ ኮሜንት ላይ ያስቀምጥልሽ። እነሱም ካልነገሩሽ ግን እኔ ካሸነፍሽ፣ ምንድን ነው ማሸነፍ? ምንድን ነው ውድድር ብለሽ አር ወይ ረስቸው ነው። እንጀምርና እስኪ እነሱም ይፈርዳሉ። ካሸነፈችኝ እንነግራታለን። እኔ ካልነገርኳት እናንተ ኮሜንት ላይ ያስቀምጡልን። ዞሮ ዞሮ በፋሚሊም ሆነ በአንተ ማወቂ አይቀርም። ቆቅ ምንድን ነው ለማወቅ ማሸነፍ ያስፈልጋላ። እንድታሸንፈን እስኪ ሞክራለን ካሸነፍሽን፣ እንነገሻለን። እንቀመጥ እዚህ ጋር። አይ ደስ ይለኛል። እሺ ደስ ትላለች አይደል? ፈይ እንዴት ነው? በጣም አሪፍ አሪፍ ነው አይደል? ብዙ ጊዜ ተመጫለሽ። እዚህ ነው ወይስ አጋጣ? አዎ ብዙ ጊዜ መጣለው። እዚህ ምን አለ ከብሩኬ ጋር አንደንዱ እዚህ ነው። ቮካል ምን ብቻ ትሬኒንግ ምን አደረገው እዚህ አከባቢ ነው። ኦኬ አቃ ትሬኒንግ ማለት አዎ እንዴ አይ አሪፍ ነው። እኔ እናንተ መሰሩ በቦታ ነው እዛ ጋር ቆይቼ ሳልዘፍንበት በኋላ ላይ ደግሞ እንደጎረም ሳላወራ እስኪ ና ያለን ፋሚሊ ቮካል የተሰራበት ድምጽ ምንድነው የሚለውን አብረና ያለን። እንደዚህ ስታወራ ግን ምን ሸነፍ እየመሰለኝ ነው። እስኪ አብረን ናየዋለን። ምንም ጥርጥር የለውም። አስፈራራሽ። ቮካል የምሰራው ምናምን ብለሽ አስፈራራሽ። እና ቲኑን ባለፈው አገኛት አይደል? ቲኑ አዎ በጣም ደና ነበርሽ ባለፈው። እንደውም አገኛት ምሳ በልተን ምናምን ቼክ አፕም ነበራት እዛ ውስጥ ልተናለ ምሳ በልተን ሆስፒታል ቼክ አፕ ስለነበራት እንዲያውም መርፌው ምናምን ካስቀረ ምናምን የሚል ዶፒንግ የሆነ ምግብ ነበር ያበላዋት። ያው እንግዲህ ተሽሏታል ብዬ ተስፋ አደርጋሉ። ተሳክቶልናል እና እኔስ መች ነው የምጋበዘው? እንግዲህ እስኪ መቼ ሆነልሽ፣ ደስ ያለቀን አንተ የተመቸቀን ችግር የለውም። እኔ አሁንም ካሸነፍሽን፣ ችግር የለም። ዛሬ ካሸነፈችን እንጋብዛት። አ አይደለም እንዴ እኔ መጀመሪያ ከኔ ጋር ተዋውቀ ቲኑን እየደሰት ጋብዛት፣ አደረ አይደብርህም። ኡ ለካ መቀናቱ ነው። አኖ መቀናት አይደለም እንዴ ቀናቱ፣ ያውም ቲኑ ላይ ነው መቀናው። አሁን ፈገግ ብላለኝ ጭራሽ ቲኑ ላይ። አሁን ልታነካከኝ ምን ችግር አለ? እኔማ ትዳን ብዬ ነበር ነቃ ነቃ ትበል ብዬ ነው። ችግር የለም። እንክስሻ አለን እንክሳት አለን ዛሬ አዎ። ካሸነፍሽ ምንም እንዳትል ከተሸነ ትጋብዘኛል ታሸንፍ ያለሽ ብዬ ተስፋ አደርጋለሁ። እስኪ ካሸነፍሽ ነው፣ ካላሸነፍሽኝ አልጋብዝ ኦ ብሎ ነገር የለም። ያ ከሆነ ደሞ እያዳለ ነው ማለት ነው። በቃ እሺ፣ እንደዚህ ከከረረማ እንጋብዛታለን። በቃ ትተነዋል፣ እንጋብዛታለን ዛሬ። እውነት በቃ ፈገግ ስላስባልካት በጣም በቃ ዮን ያለችበት ሁኔታ ከባድ ነበረ፣ ትንሽ እያሳዘነች ነበረ ግን አሁን አንተ ፈገግ ስላስ ባልካት እነት በጣም ደስ በጣም ነው ደስ ያለኝ። እነት አምሳክ አው አው እንደ እቺ ይመስለኛል እንግዲህ ከባለፈው ከነበረችበት እኔም ሳገኛት ከነበረችበት አሁን በደንብ ለውጣላት። ሲኔ እንዳሳኳት ደግሞ እናንተ ሳቁን ካስቀጠላችሁት ደና አሷኛን ታስቀናለች ብለን ተስፋ እናደርጋለን። ያንተ ትብብርማ ሳያስፈልገን አልቀረም አይደል? ፋሚሊ እንግዲህ ያለን እንመጣለን፣ በደንብ እናዝናናታለን። አሁን ማ ተቀላቀልክኮ አይደል? ድንገት ቢሆንም የቻልነውን ነገር እናረጋለን። አያሳስብ እና በተረፈ፣ የሆነ ነገር እንስማ። ይህ ቮካሌ የተሰራበትን ድምፅ መስማት አላማራችሁም? እኔ በቃ ናፈቀኝ ነው የምላችሁ። እስኪ ዘፈን ድረስ አይደለም? አንተም እኮ ይጠብቃል አይደለም? ችግር የለም፣ እኛም እንገባለን። ግን መጀመሪያ ሌዲስ ፈርስት በሚለው ከእሷን ጀምርና የሆነ የሆነ ነገር በይን፣ ከዛ ምንም ችግር የለም። ኦኬ እንዳሮጥ ግን ሳልዘፍን እንዳሮጥ፣ የሆነ ነገር አሰምተ ባይሆን አንተ አሰማኝ፣ እኔ እንዳሮጥ። አረ ችግር የእኔንማ ትሰሚዋለሽ በደንብ። ከአስርማ ሬት ያደርጉታል። አደ ግዴታ በደንብ ፋሚሊ ሬት ታደረጉን አላችሁ፣ ሁለታችንንም ሰምታችሁ እንዳትረሱት። እሷ ማዳላት አይቻልም፣ እንዲ እኔንም ቀድሜ ወደዚህ ስ ተቀላቀልኩት። እኔ ፋሚሊ ምን ለማለት ነው? እሺ እና ያለን እስኪ ለማን ኮሜንት እንደሚያደርጉ አብረን እና ያለን እነስመውና እንግዲህ እኔም ማ ያስፈልገኛል። እናማ እንደማሸነፈው ምንም ጥርጥር የለውም። እስኪ እናያለን እንግዲህ እያለን ካሸነፍሽንም ካሸነፍንም እና እና እኔ ልጀምር። እባክህ ጀምር አንተ ግድ የለህም። እኔ አሁን ለመስማት እንደዚህ ብዬ የሚሆኑላ ጆሮን ያስብልኩት እኮ ለመስማት። ምንም አያሳፍርህ። እንግዲህ ገና ይህ ቮካል የተሰራበት ድምፅ መድረክ ላይ እናየዋለን ብለን የምንጠብቀው ድምፅ ነው። ገና ከሆኑ ካፈረች እንግዲህ አይ አይደለም ስልህ እውነት ለመናገር ያን በደንብ ስለ ያኔ ቲኑ ታማ ምናምን ነበረ እንዲሁም ስታንጎራጉር ምናም ሰምቻለሁ ግን ቲኑ እንደገለጸችው ጓጓ በቃ ስት ነገረኝ እንደው ሞር እንድጓጓና ድምጽን እንድሰማ ፍላጎቱ አደረገ እንግዲህ ዛሬው ላይፍ ትከታተዋለሽ አሎኔ ምንም አያሳስብም ያንቺን መጀመሪያ እንስሞና እንመጣለን እሺ እና እኔ ስለማፈር እንደዚህ ወደ እኔ እንዳታይ ካሜራ ካሜራ አይ

ስላየሁክ አንዴ በድንገት ወቸው ጉድ መልዩ አረገ ከፍጥረት ብታምረኝ ተመኘሁ ከና በልቤ ባዋይክ ታዲያ ምን አለበት ገርቤ እንደ ንጋ ጀንበር ፈገግ ያለው ፊት ብዙ ኮከቦችን የመሰሉ አይኖች አትኩሬ ባያቸው አትኩረው ያዩኛል ፍቅረኛ ክንድሆን አስገድደውኛል የኔ ፍቅር የግሌነሺ ሳቅበይ አንዴ ልሽ

ቃልኪዳን ገባ ሁልሽ ላልከዳሽ በመሀላ በፍቅራችን መሀከሌ ጣልቃ እንዳይገባ ወሬ

አንዴ ካቴ እንጂ በደንብ እሺ። ወይኔ ዛሬ መሸነፊ ነው። በቃ ሞክረናል፣ እየሞከርን ነው። ገቢ ገቢ እስኪ በጆሮዬ ፍቅርን ይድገም እያነብንብ ለኝ ከትንፋሹ በልጦ የሚደመጥ ምን ሙዚቃ አለኝ በጁ ቢነካካኝ ድምፅ አወጣው እኔም እንደ ጊታር። ጉድ ፈላ ዘንድሮ። አቤት አቤት የዚህ ሰው ፍቅር

ጥፋ አፍቃሪ ሾኝ ያያን ነጣጠለን የድላችን መንገድ እመኝኝ ይቀናል። እኛ ስንዋደድ ይቀናል፣ ይቀናል የሚሆን ባይመስልም ይሆናል። ይቀናል፣ ይቀናል ስናየው ባይመስልም ይሆናል ይሆናል ብለን ተስፋ እናደርጋለን። ያበደ ነው ያንቺ። አንደኛ አንደኛ አንደኛ። አሁን እንግዲህ የኔን ስፔሻል ዘፈን ነው መዝጊያ ይሆን። መዝጊያ ይሆን አይሻልም? እናመጣላታለን። እስኪ ሰምታችሁ ተፈርዳላችሁ።

ነትምጭ ቤታችን በሸዋ ላይ ደሴታችሁም በቦረና ሊሽ እንደገና ድሬ መዳረሻው አዋሽ ነው፣ ድንበሩ ነይ ነይ በባቡሩ እኔ ናፍቀሽኛል ናፍቅሽ ሙይ መራራቁ ቀርቶ ናንገናኝ ሙይ አንቺዬ ፍቅራይ ከብድሽ ሙይ ሆዴዬ ፍቅራይ ከብድሽ ሙ ብለን ጨርሰናል።

ቅድም ብሩክ ስትይ ሰምቼ አሳለፍኩት። አሁንም ብሩክ ደግምሽ ነው። በትዝታም አይፋታኝም አይደል? ይሄ ብሩክ ጭራሽ ትዝታም አለው። ትዝታም አለው ጭራሽ። ማን ነው በእናትሽ? ወደኛ ጉዳይ ነው መለስ። ጥያቄያችን ተመልሷል እንግዲህ ዛሬ ትንሽ ኮምፒቲሽን አድርገናል ከቤትሻ ጋር ማን እንደበለጠ እናንተ ሬት ታረጉን አላችሁ። ግዴታ ያክል ትንሽ ከሞከር አዳሉ፣ ምናን እያ ብሸነፍ በእሷ ነው ማሳብበው። ይችን ያክል ከሞከርን አይበቃን? ይበቃና፣ ያው እንግዲህ ቤተሰብ አሁን እውነት ለመናገር ማማት ውስጥና ጾም ውስጥ ሆነን መዝፈናችን ትንሽ ቅር እንደሚያሰኛችሁ እናውቃለን ግን የቤባን ድምጽ መስማት በጣም ጓጓኝ። በቃ ከተነገረኝና አደነዝሽ፣ ሌላ ቀንም እዚህ ጋር መተን ነው የምንሰራው። አዎ። አይ፣ ወንበር አሰራልሻለሁ እዚህ ጋር። በቃ ወንበር ካሰራችልኝ ሁሌ እንመጣለን። መተን፣ ትንሽ ነገር ሞክረን። አዎ። እንግዲህ አሁን ደግሞ እርቦኛል። ኦ፣ በዚሁ ስንወጣ እንበላለን። አዎ እኮ። በቃ ልብስ ቀይረን ምናምን ነገር አይሻልም? አዎ። በቃ ልብስ ቀይረን እንውጣ እና በዚሁ አጋጣሚ ግን እንኳን አደረሳችሁ እያልን ነው ለመላው ክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። እንግዲህ ጥሩ ተስፋና ጥሩ ዜና፣ ጥሩ ነገር፣ ጥሩ ሰላም ይዞልን እንደሚመጣ ምንም ጥርጥር የለውም። እና በቀጣይ ሌላ ቪዲዮ እንሰራለን አሪፍ ቪዲዮ ይዘን እንመጣለን ብለን ተስፋ እናደረጋለን። እንታይሻ ቲኑም ብትሆን አሁን ያላችሁ ያለችበት ሁኔታ አታስቡ ለማለት ነው። ቀጣይ ቪዲዮ ትሰራላችኋለች ምንም ችግር የለም። ለቲኑማ እንዳታስቡ ነው ያለው እኔ ካሜራ አረጓለሁ። እኛ አለን። ኦኬ ለካ ለካ ዮኒ እንዳይሰማ ደግሞ እዚህ ሌላ ታሪክ እንዳትፈጥሩ። እኔ ዮኒ አልሽ ዮኒ አለ እንዴ? አዎ አለ እንዴ? እንደዛ ሳመማት ምናምን ስንት ስትሰቃየ ነበረች ሁሉ እያለ። አዎ ጠፍቶ ነበረ ታስሮ ነበረ። ትንሽ ጉዳይ የሆነ ኬዝ ገጥሞት ታስሮ ነበረ ጭራሽ። እስር ቤትም ተደባዳቢ ነው። አረ አይደለም የሆነ ባለመግባባት ጉዳይ ምናምን ነገር። አሁን በዋስ ምናምን ወጥቷል። በዋስ አስፈትተናል ነው እንደዚህ አይነት ልጅ እንኳን አይደለም። አይ ግን በጣም ይደብራል። አሁንም እንደዛ የሚያረጋት ከሆነ እናንተ ራሱ ዝም ማለት የለባችሁ ሰልሽ፣ ልጅቷ ስንት ትጎዳለች በሱ ምክንያት። አዎ አይ ለማግባባት ምናምን ነገር እኮ እየሞከርን ነው። እና ደግሞ አሁን በአሉ ታርቀው ጥሩ ነገር እንደምናሳልፍ ተስፋ አድርጋለሁ። እንግዲህ ከሆነ ጥሩ ነው። ግን እሷ አሁን ዛሬ በጣም ብዙ ጊዜ የተደዋወል ነው። አሪፍ ላይ ነች። አሁንም ግን መጥቶ ከበጠበጣት የሚያስጠለ ሁኔታ ነው የሚሆኑና፣ ከዚህ በኋላ ምናልባት እንግዲህ የሚያስቸግር ከሆነ እኛም እንገባለን ብለን ተስፋ እናደረጋለን። ግን ከዚህ በኋላ እናንተም ፊት አትስጡት። የመሬ ነው መደዋወል ምናም ጀምራቸኋል። ጥሩ ነው እና ታዲያ እንድትድል አንደኛው ስቴፕ ነው። ይህን ዝም ብለን እስኪሻላት ድረሱ ከዛ በኋላ አይሻል በቃ እየወጣን ብንኖር አይሻልም? መኪና እዚያ ስላቆምኩ ወደዚያ እንሂድ። ፋሚሊ እንግዲህ ቻው ብለናል። የዛሬው ቆይታችን ይህን ይመስላል። ሬት አድርጉልን፣ ድምጻ ማን እንደሚያሸንፍ በእናንተ ነው የምንለየው። አቤት ለማሸነፍ ስንተኛ ጊዜ ነው? ዘጠነኛ ጊዜ ነው ካሸነፍኩ እኛ ምሳ ይቀራል። እኔ የቆቁን ጉዳይ ነው እኮ በመሸናነፉ አይደል። እንዲያወራ ነው እኔ መለሳለሁ። ከተሸነፍኩ የቆቁን ጉዳይ እኔ እነግራታለሁ። ምሳው እንዳለ ነው። በቃ እሺ። አሁን ምሳ ባሸንፋትም አትጋብዘኝም? እኔ ጋብዛታለሁ። በቃ ኑጣውን። ሰዓት እየረፈደ ስለሆነ ቻው ፋሚሊ፣ እንገናኛለን። አንተ ግን ከምር ነው ምን አይ፣ ምንም። አይ አሰብኩህ ስላየሁህ ከአንዴ በድንገት ወቸው ጉድ ምልዩ አረገ ከፍጥረት ብታምረኝ ተመኘሁክና በልቤ ባዋይ ታዲያ ምን አለበት ገርቤ